ሰበር ዜና ወገብሽ ይሰበር፣ ቀለምዬ እንዳትሉ፤ የሚቦጠኝ ወገብ ይሰበር። እናንተ የአብርሃምና የሩታ ጉዳይ ብዙዎቻችን አስጨንቆን ነበር። እንግዲህ የእነሱ ጉዳይ እልባት ሳያገኝ አዲስ ድራማ ሊጀመርብን መሆኑን እንግዲህ ቢቢሲ ያሳውቋል። ቤተሰብ አዲስ ድራማ፣ የእነሱ ጉዳይ እልባት ሳያገኝ አዲስ ድራማ። እንግዲህ ጀማሪዎቹም እንግዲህ እነ ፍቅር እነ ፉ ናቸው። እንደሰማችሁት ትላንትና ፉ ለፍቅር ያንቺ ፎቶ አብርሃም ቤት ምን ይሰራል ብሎ ጥያቄ ጠይቋታል ማለት ነው። አብርሃም ቤት ፎቶሽን ምን ይሰራል? ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ትላንትና በአብርሃምና በሩታ ጉዳይ በሰራሁት ቪዲዮ ብዙዎቻችሁ ስታዝረጠርጡና ስትዝረጠረጡ ነበራችሁ። መልካም የመዝረጥረጥ ጊዜ ይሁንላችሁ። እናንተ ወንድ አምላኪዎች ማለት ነው እ የተናገርኩት እኮ ትክክል ነው። ዛሬ እንደግሜ እነግራችኋለሁ ቤተሰብ በደንብ አድርጌ ነው የምወቅጣችሁ ማለት ነው። እመላለስባችኋለሁ። ለሴት ልጅ ክብር ይኖርህ ማለት አያሰድብም። ስትሰድቡኝ ያደራችሁ ማለት ነው። ለነገሩ እድሜ ለብሎክ ሸኝቻችኋለሁ ማለት ነው። የቀራችሁ ለመሸኘት የፈለጋችሁ ጻፉ። እንደዚህ አይነት ነገር ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ ከእኔ ጋር ሆኑ ቤተሰብ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችኋል። ሀብዛል ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ጎናችሁ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ኮድዳችሁ ላይክ ሼር ማድረጋችሁን እንዳትረሱ ቤተሰብ። የዛሬ ቪዲዮ ይ እንግዲህ ሰበር ዜና ነው፣ ወገብሽ ይሰበር ይሰባበር ምናምን ወፍ የለም ምንም አይነት እርግማን አያስፈልግም ማለት ነው። ብዙዎቻችን ስንጨነቅበት ስንጠበብበት የነበረው የሩታና የአብርሽ ጉዳይ እንግዲህ እልባት ሳያገኝ ሌላ ድራማ ሊጀመር ነው ማለት ነው። አዲስ ድራማ አብርሃም ስለ ሩታ ጉዳይ በደንብ ውሳኔ ላይ ሳይደርስ ወይ ሰላሙን አምጥቱ ወደ ሰላሙ ሳይመለስ ወይም የሆነ ነገር ሳይሰራ እንግዲህ አዲስ ድራማ ሊጀመር ነው። ቤተሰብ ስለ አብርሃምና ስለ ሩታ ያው መጨረሻቸው ዛሬ የምናየው ይሆናል ማለት ነው። ጋሽዬ ትላንትና እንደተናገረው እሷ ጋር ይሄዳለሁ አቤላይ ይወስደኛል እሷ ጋር ብለው ነበር። ያው የሚመጣውን ጥሩ ነገር ይመጣል ብዬ አላስብም። እኛ እንደ ጠረጠር ነው ነው የሚሆነው ማለት ነው። አንዷ ምን አለችኝ ትላንትና፣ ቀለሟ በአብርሃም ጥሩ ነገርን አጠብቂ ከዚህ በኋላ ከሱ ጥሩ ነገር መጠበቅ የለብሽም ብለኛለች። አረ እኔም እኔም አልጠበቁም መቶ ለመቶ አልጠበቁኝ ግማሽ አምሳ ፐርሰንት ነው እኔም የጠበቅኩት ማለት ነው። እንደ ተጠራጠር ነው ወይ ጋሽዬ ሩታ አልቀበልም ብላኛለች ብለው ይመጣሉ፣ ወይም ደግሞ አቤላ ለጋሽዬ ሩታ ያለችበት ቦታ አላሳይም ብላለች ብለው የሚመጡ ነው የሚመስለኝ ዛሬ ማለት ነው። ለምን ከአብርሃም ንግግር አንጻር ማለት ነው። ትላንትና የተናገረው ቡቹ ቤት ሰምታችኋል። እሱ ምንድን ነው ያለው? ጋሽዬን እሺ ካላለችው ካላከበረችው ሩታን ዞር ብዬ አላያትም ብሎ ተናግሮ ነበር፣ ማለት ነው። ብዙዎቻችን አስቆጥቶናል ይሄ ንግግሩ ማለት ነው። ሶ ጋሽዬን ለመቀበል ብታስብ እንኳ ይሄ ቪዲዮ ከሰማች፣ ቀጥታ ሩታን ላትቀበል ትችላለች ማለት ነው። ጋሽዬን ማለት ነው ላትቀበል፣ ወይም ደግሞ ያለችበት ቦታ ላትናገርም፣ አቤላ ላያደርስም ይችላል ማለት ነው። ለማንኛውም ዛሬ ያለውን በደንብ የምናይ ይሆናል ማለት ነው። ነገር ግን ከዛ ተመሳሳይ ደግሞ ቪዲዮ ከዛ ተመሳሳይ ደግሞ ድራማ ዛሬ ሊጀምርብን ነው እንግዲህ ትናንትና ተጀምሯል። በትናንትናው እለት የተጀመረው በማን ነው? በፍቅርና በፉ ነው ማለት ነው። ፉ እንግዲህ እንዳያችሁት ለፍቅር ፎቶሽን አብርሃም ቤት ምን ያደርጋል ብሏታል። ፍቅር ምንድና ያለችው ግርማ ይበለ ሀትደነቅ ባል በማለ ብላለች ማለት ነው። ወይኔ በላቸው ወይኔ በላቸው። እንግዲህ በዚህን ሰዓት ፉ ሻንጣውን አንጠልጥሎ ወዴት ሄደዋል? ወደ ቡታ ጨራ አቤት እናቴ አይ ስምንተኛው ሺ፣ አይ ስምንተኛው ሺ፣ እናንተ ድሮ ድሮ እኮ ከሚስት ባልና ሚስት ሲጣሉ ሚስት ልብሷን በኪሳን ጠልጥላ ወደ እናቷ ቤተሰብ ወደ ቤተሰቦቿ ወደ እናቷ ወይም ደግሞ ወደ ባሏ ቤተሰብ ትሄድ ነበር። ሰላም ያኔ እርቀ ሰላም እስከሚያወርድ ድረስ። አሁን አሁን ላይ ደግሞ የመጣው አዲስ ፋሽን ከሚስቱ መንገጫ ጋ ሲመጣ ሻንጣውን አንጠልጥሎ ወደ እናቱ ቤት ይሮጣል ማለት ነው። እንግዲህ እንዳያችሁት አሁንም ድራማው ተመሳሳይ ነው። አብርሃም ያደረገው ነገር ነው። አሁንም ፉ የደገመው ማለት ነው። አብርሃም ሻንጣውን አንጠልጥሎ ከሩታ ጋር የሆነ መንገጫ ጋጭ ሲኖር ሻንጣውን አንጠልጥሎ ወደ ቡታጀራ ወደ እናት አባቱ ቤት እንደሄደ፣ ፉም እንግዲህ ሻንጣውን አንጠልጥሎ ወዴት ሄደዋል? ወደ እናቶ ማለት ነው። ወደ እናቶ ማለት ነው። ታዲያ አሁን አይደለም ዘጠነኛ ሺ የገባ ነው፣ ገብተናል እኮ ስምንተኛው ሺ እልም አድርገን ወደ ዘጠነኛ ሺ የገባ ነው ማለት ነው። እንግዲህ ደራሲውም አንድ ነው። ያውም አብርሃም ነው ማለት ነው ደራሲያቸው። አንድ አይነት ታምን ይላቸው በደንብ ገብታችሁ ካያችሁት አንድ ሰው ነው የሚሰራው ማለት ነው። እና ስራቸውን ተመሳሳይ ነው። አሁን ሻንጣ ጎትቶ ያስሄድ ይህም ሻንጣ ጎትቶ ሄደ ማለት ነው። እንግዲህ ቤተሰብ ጎገባችሁም ተጠቅ መሳሪያችሁንም ያስ እያደረጋችሁ ጠብቁ፣ ድራማው በአዲስ ሊጀመር ነው። ነገር ግን ድራማው ሲጀመር በድራማው መካከል የምትጎዳው ማን ነው? አሁን ደጋግሜ ደግሜ የምናገረው ሩታ ናት። ድራማው ሲጀመር የምትጎደው ሩታ ናት። ሩታ ትሰደባለች። ከሩታም አልፋ ቤተሰቦቿ ሳይቀር ይሰደባሉ ማለት ነው። ኧረ እባክህ ይሄ ድራማ፣ አዲስ ድራማ ከመጀመሪያ በፊት እባክህ ስለራስህ ስለሚስትህ ነገር እንኳ ውሳኔ ያሳውቅ። በቃ ለሚወድ ውዲንሶችህን፣ ለሚያከብሩህ፣ ለሚያደንቁህን እስኪ አንዳንዴ ለእነሱን ተጨነቀረ። አንተ እናቴ ለገንዘብ እንጂ ለኦዲንስ እናቴ ኧረ ቀለሟ ቀስ ለማንኛውም ቀስ አልኩኝ ለራሴ ነው ቀስ አልኩት ማለት ነው ለእናንተ አይደለም አብዝቼ ንግግር ስላበዛሁኝ ነው ለማንኛውም አዲስ ሊጀመር ነው በቃ ታጠቁ ጠብቁ አዲስ ነገር ሊጀመር ጦርነቱ ሊፋፋም ነው። እንግዲህ እንደነገርኳችሁ በደራሲ አብራህም ነው። ምክንያቱም ደራሲው እራሱ እንደሆነ ጸሐፊው እራሱ እንደሆነ ያስታውቃል። አንድ አይነት ነገር ነው። በቃ ዞራ ሉንጅ ያልሸሹ ነው የሚባል ነገር አለ አይደለ? አንድ አይነት ነው። ይሁን ስሩ፣ ችግር የለውም። እኔ እናንተ መስራታችሁን አያስገፋኝም። እንድሰሩ ፈልጋለሁ። ነገር ግን አንድ ሰው መጎዳት የለበትም ነው እያልኩኝ ያለሁት ቤተሰብ ይሄ ነው የምለው፣ ማለት ነው። ሌላው ትላንትና ስታዝረጠርጡብኝ ስትዝረጠረጡ የነበራችሁ ማለት ነው፣ በአብርሃምና በሩታ በሰራሁት ተናድጄ ተበሳጭቼ፣ ለምን ሴት ልጅን እንደዚህ በዚህ ልክ ትሆናለች? ለምንድን ነው ሚስትህን የማታከብረው ትዳርህን የማታከብረው? ለምን የሰውን የዩቱብ ቻናል ለማሳደግ ብለ የሩታ ስምን ዝቅ ታደርጋለ? ስላልኩኝ አዝረጠረጣችሁ፣ አዝረጠረጣችሁ፣ ተዝረጠረጣችሁ አይገልጸውም ማለት ነው። ተዝረጠረጣችሁብኝ ጮሃችሁብኝ፣ እኮ ለነገሩ እድሜ ለብሎክ በደንብ ባርጊ ነው፣ አጅለት ልጬ ያወጣዋችሁ ማለት ነው። ምን ላርጋችሁ? ሲቀጥል፣ ሴቶች ናችሁ፣ እያንዳንዳችሁ ሴቶች ናችሁ፣ ለሴት ልጅ ክብር የሌላችሁ ማለት ነው። እ ሩታ ምን ታርግ ነው ምት ማለት። ሩታ ምን ታድርግ? ሩታ ምን የሰራችው ነገር አለ? አይደለም እናንተ ተውና፣ አይደለም እኛ ተውና፣ የወለደው አባቱ እኮ ጋሽዬ ለአብርሃም አንተ ነህ ጥፋት ያለብህ፣ ሩታ እኮ ምንም ጥፋት የለባትም ብሎ አባት ማለት ነው። ገባችሁ አይደለም? እናንተ ታለ ምንድናችሁና? አብርሃም ምን ያርገኝ ነው የምትሉት የምትሉት ማለት ነው። እኛ ምንም አድርግ አላልነውም። እኛ ያልነው ያልነው እኮ ለቤትህ፣ ለሚስትህ፣ ለትዳርህን ክብር ይኑርህ ቤትህን ትዳርህን ሰብሰብ ባድርገህ ያዝ። ለድራማም ቢሆን ሚስትህን አደባባይ አታውጣ። ለድራማም ለምንም ይሁን የጓደኞችህን የኢትዮቻን ለማሳደግ ሩታን ማስወቀስ የለብህም ነው ያልነው። ሌላ ያልነው ነገር አለ ሩታ መሰደብ የለባትም ነው ያልነው። ሌላ ምንድን ነው ያልኩት? ምንም ያልኩት ነገር የለም። በቃ ሩታ ለምን የሩታንን ለማሳደግ ዞር ብያ አላያትም። ለምን ትናገራ? ለምን ትላለ? በጥፋት ላይ ጥፋት ለምን ትደራርባለህ? ነው ያልኩት ማለት ነው። ምንም ጥፋት የለብኝም። ከፈለጋችሁ ባናታችሁ ተተካሉ። ቻው።